ሁሉም ሰላም ብሎ አፉ ስላወጣ ሁሉም ሰላም ፈላጊ አይደለም። አፉና ተግባሩ በደንብ ማስተዋል አለበት። ምክንያቱም ያለፈው ህወሀትም ሰላም እያል ውስጣችን ሌላ ነበር፣ እየተዘጋጀን ነበር። ህወሀት ካአሁን በኋላ የምታድነው ህዝብ የለም። ህወሀት ለራሷ ያልዳነች፣ አሁን የትግራይ ህዝብ ልታድኖ አትችልም። በጣም ነው የምጫው፣ እውነቴ ከልቤ ነው የምነግርህ። እኔ የምፈልገው ነገር ምንም የለኝ፣ አሁን ተራ ሰው ነኝ፣ ተራ ሰው ነኝ። ግን ያለፈውን ያጠፋሁት ነገር ግን በመጮህ ሁሉንም በመጮህ የትግራይ ህዝብ ላድነው እፈልጋለሁ። የትግራይ ምሁራን ምን እያደረጉ ነው? አብዛኛው ይቃወመዋል። አብዛኛው የመንግስት ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገ እንደገና ተመልሰ ወደ ጦርነት ከጦርነት ምን ይገኛል? ሻቢያ አንድ ወረዳ ነው የሚሰጠን እንጂ ሻቢያ ለራሱ አገር አቁሞ እኛን አገር ሊያቁምልን አይችልም። ህወሀት እኛ ከሌለንባት ትፍረስ ተባለ ፈረሰች። ትግራይም እኛ ከሌለንባት ትከፋፈል ተባለ እየተከፋፈለ ነው። በየዞኑ በየአካባቢው የከባቢያውነት ችግር ሰፊ ያለ የትግራይ ህዝብ እንዴት እናድነው ነው አሁን ዋናው አጀንዳችን። የትግራይ ህዝብ እንዴት እናድነው እንዴት ያዩታል? አስተያየት መጀመሪያ ፌዴራል መንግስት ከተገናኘ ወይም ወደዚህ ዘወር ዘወር ካልክ ባንዳነ ከሃዲነ ተላላኪነህ ማለት ነው። አሁን ደግሞ የሻዕቢያ ከሻዕቢያ ና አሁን እየጀማመሩት ያሉ ነገር እሱን ከተቃወምክ፣ አሁን ደግሞ ባንዳ ነህ። ጠቅላላ ህዝቡ ባንዳ በባንዳ ሆነ። ለረጅም ጊዜ ህወሓት ውስጥ ግልጽነት ጥያቄነት አለመኖሩን ለዚያ ያበቃው የሚሉ ሰዎች አሉ። አቦይ ስብሃት እኮ ኢሳያስ ብጻይ ሲል፣ ብጻይ ማለት ጓዴ ማለት ነው። እሱ ራሱ እኮ ትርጉም አለው። እኔ ብጻይ ሲል በቃ አደነገጥኩ። የምላስ ወለምታ አደለም ይሄ። ምላስ ወለምታ ምልክት ነው እያሳየ ያለው ማለት ነው። ከዛ ጊዜ ጀምሮ እየተጀማመረ እየተጀማመረ እየተጀማመረ እየተጀማመረ ሄደ። አሁን ደግሞ ከፍ አለ ማለት ነው። ትግራይ ህዝብ አሁን ወደ ጫፍ ሆኖ እንደገና ወደ ሌላ ከአጀንዳ ውጭ እንዲሄድ እየተደረገ ነው ማለት። መቼም ሻቢያ ራሱ አይገባም፣ ታዝሎ ነው የሚገባው። የታወቀ ነው። የሚያዝለው ማን ነው? ራሱ አይገባም፣ በፍጹም ራሱ አይገባም። ምክንያቱም የኢትዮጵያ ሁኔታ አይቶታል። አይነ እንድቻ አይነካትም። የኢትዮጵያ ሁኔታ ስላያት ማለት ነው። አቅሟን አይተዋታል፣ ምን እንደሆነ የት ላይ እንደደረሰች። ደግሞ የኢትዮጵያ ህዝብ ያውቀዋል። መቼም እዛም እዛም የምንጣላው ሻእቢያ ትንሽ ነካ ካካረገን አንድ እንሆናለን፣ አይቀርም። ስለዚህ ይህንን ያውቀዋል። ሁሉም የትግራይ የፖለቲካ ብዙ ፓርቲዎች አሉ፣ ወደ አስራ ምናምን ፓርቲዎች አሉ በትግራይ ውስጥ። ትልቁም ይሁን ትንሹ ቁጭ ብሎ ተመካክሎ እንዴት ነው ማድረግ ያለብን ብሎ እሱን ቴክ ኦቨር ካላደረገው አሁንም ይቀጥላል ይቀጥላል ምክንያቱም እንዴት የተወሰነ ሰው ሊያሸንፍ ይችላል? ነባር ነባር የህወሓት ታጋዮችም አሉ፣ ሁሉን ነገር የሚያውቁ አሉ። አሁን እየሄድበት ያለው የትግራይ ህዝብ የሚያጠፋ ነው። ህዝብ እንደ ህዝብ የሚያጠፋ መሆኑን በደንብ የገባቸው አሉ። የግድ ነው፣ ከፌዴራል መንግስት የጠበቀ ግንኙነት እንዲኖረህ ግድ ነው። ለምን ብለ ለህዝብ አላማ አለ አደለ? የፕሪቶሪያውን ግድ ነው። ራሱ ነው ህዝቡ እንትን ማለት ያለበት ራሱ ነው መታገል እንዲታገል፣ ግን ምን ትፈጥርለታለ ሜዳ ሜዳውን ክፍት ታደረግለታለህ፣ ማለት ነው። ለሰላም ብዬ ነው የመጣሁት። በቃ የትግራይ ህዝብ ይበቃዋል። ስለዚህ በዛ በኩልም አለሁ የሚለው የለም። ስለዚህ ፌዴራል መንግስት አለሁልህ በለው ለትግራይ ህዝብ ለማለት ነው እንግዲያው